በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በገጽ ሶስት ሲሆን በባሕርይ አንድ የሚሆን የጌትነቱ ዙፋን እንደ በረድ የነጻ መጋረጃው በእሳት የተከፈፈ በቀንና በሌሊት ብርሃን ይሰጡ ዘንድ ፀሐይና ጨረቃን የፈጠረ ከነፋስና ከእሳት ከውሃና ከመሬት ሰውን የፈጠረ ትልቁም ትንሹም ድሃውም ባለጸጋውም ለእሱ የሚገዛለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በጥቅምት 19 ቀን የሚነበብ፣ የሚጸለይ የመላእክት አለቃ ቅዱስ ገብርኤል ድርሳን ይህ ነው። ረድኤትና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። እመቤታችን ቅድስት ድንግል ማርያም በእናት በአባቷ ቤት ሶስት ዓመት በቤተ መቅደስም አስራ ሁለት ዓመት በጠቅላላው ዕድሜዋ አስራ አምስት ዓመት ከሆነ በኋላ በሴቶች የሚደርሰው በእርሷ ላይ ከመድረሱ በፊት ከእንግዲህ ማርያምን የሚጠብቅ ሽማግሌ የሰውን እንምረጥ ሲሉ ካህናት ተማከሩ። በዚህ ጊዜ ካህኑ ዘካርያስ ስለ እርሷ ማድረግ የሚገባውን ይገልጽለት ዘንድ የክህነት ልብስ በመልበስ ከቤተ መቅደስ ገብቶ ወደ እግዚአብሔር ጸለየ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ተገልጾ ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበህ የበትሮቻቸው ላይ በየበትሮቻቸው ላይ ስማቸውን ከጻፍክ በኋላ ከቤተ መቅደስ አግባ እና በበትሮቻቸው ላይ ጸለይባቸው። በዚህ ጊዜ በበትሩ ላይ እግዚአብሔር ምልክት ያደረገበት እርሱ ማርያም ይጠብቃት አለው። ዘካርያስም ቅዱስ ገብርኤል እንዳዘዘው ካደረገ በኋላ በዮሴፍ በትር ላይ በነጭ ርግብ አምሳል ምልክት ስለታየ ዮሴፍ ቅድስት ድንግል ማርያምን ይዟት ሄዶ እንዲጠብቃት ተደረገ። ስለዚህ እጮኛዋ ተባለ። በእርሱም ቤት ስትኖር ቅዱስ ገብርኤል ተገልጾ ወልደ እግዚአብሔር ከእርሷ ሰው የመሆኑን ነገር ነገራት። እንደ ነገራትም ሆነና የእግዚአብሔር ቃል በማሕፀኗ አደረ። ዮሴፍ ግን ወደ ንግዱ ሄዶ ስለነበረ በዚያን ጊዜ አልነበረምና ከንግዱ ወደ ቤቱ ተመልሶ በገባ ጊዜ እናታችን ቅድስት ድንግል ማርያም እንደጸነሰች አወቀም። ስለዚህም ፊቱን እየነጨ በራሱ ላይ አመድ በመነስነስ ከምድር ላይ እየወደቀ ይህን ያደረገ ማን እንደሆነ፣ ማን አሳታት? ማን እስከ ወጥመድ አገባት? ከቤተ መቅደስ በንጽህና በቅድስና ሳለች አደራ የተቀበልኳትን ብላቴና ከእንግዲህ ምን አደርጋታለሁ? ለእኔ ወዮልኝ እያለ ያለቅስ ጀመር። ሔዋንን ክፉ እባብ እንዳሳታት እግዚአብሔር አትብሉ ብሎ ካዘዛቸው የእንጨት ፍሬም እንድትበላ የገፋፋትና ያግባባት ከይሲ ይህችንም በድንገት አስቷታልና ወዮልኝ እያለ አለቀሰ። እግዚአብሔርም ቅድስት ድንግል ማርያምን ጠራትና ልጄ ሆይ ይህን ሥራ ሰርተሽ የኔንም ያንቺንም ልብ ለምን አሳዘንሹ? ሰውነትሽንስ ለምን አዋርርሹ? በእኔስ ላይ ታላቅ ፍርሃትንና በሕዝብም ዘንድ መነቀፍን ለምን አመጣሽብኝ? ልጄ ሆይ እግዚአብሔር አምላክሽንስ እንዴት ዘነጋሹው? ቀድሞስ በቅድስተ ቅዱሳን በክብር የኖርሽው መኖር ለምን አላስታወስሽም? ሁልጊዜ የእግዚአብሔር መልአክ ምግብሽን ከሰማይ እያወረደ መግብሽ እንደነበረ ለምን ዘነጋሽ አላት። ማርያምም ይህን ከሰማች በኋላ እያለቀሰች እኔ አንዳችም ክፉ ነገር ወይም ስህተት አልፈጸምኩም ባለችው ጊዜ ዮሴፍ መልሶ ታዲያስ ይህ በማኅፀንሽ ያለው ምንድን ነው አላት። እርሷም እኔ ምንም የማውቀው ነገር የለም ስለሆነም በፊቱ ክፉ ስራ እንዳልሰራሁና ስጋዬንም እንዳላሳድፍኩ ወይም እንዳላረከስኩ እግዚአብሔር ምስክሬ ነው አለችው። ዮሴፍም ነገሩ በጣም ስለረቀቀበት በሐሳቡ ስለዚህች ልጅ ምን ለማድረግ እችላለሁ? ነገሩንስ ብሸሽገው የወሬትን ህግ መሻር ይሆንብኛል፣ ብገልጸውም ንጹህ ደም አሳልፌ መስጠቴ ስለሆነ በኋላ ዘመን በእስራኤል ልጆች በቀል እንዳይሆን እፈራለሁ እያለ ካወጣና ካወረደ በኋላ ነገሩን ከመግለጽ ይልቅ ሰውሬ ከእኔ ጋር ባኖራት ሳይሻል ይቀራልን በማለት ቁርጥ ሐሳብን አደረገ። ከዚህ በኋላ ወደ ቤተ መቅደስ ሄደና በአንቃዕድዎ ልቦና በሰቂለ ሕሊና ወደ እግዚአብሔር እንዲህ ሲል ለመነ። አቤቱ ይህችን ብላቴና ንጽሕት ድንግል እንዳለች በአደራ ተቀበልኳት። ንሆ ረቂቁና ግዙፉ ስውሩንና ግልጹንም ካንተ አይሰወርም አሁንም በእርሷ ላይ አንዳችም ተንኮል ወይም ክፋት እንዳልሰራሁ አንተ ታውቃለህና ስለ እርሷ ምን ማድረግ ይሻለኛል እያለ በብዙ ሐዘንና ለቅሶ ጸሎቱን ወደ እግዚአብሔር ካቀረበ በኋላ ወደ ቤቱ ተመልሶ ገብቶተኛ በዚያችም ሌሊት የእግዚአብሔር መልአክ በሕልም ተገልጾ እንዲህ ሲል ነገረው፣ ዮሴፍ ሆይ ስለ ማርያም ነገር በፍጹም አትፍራ። እነሆ በመሐፀኗ ያለው ጽንስ በመንፈስ ቅዱስ ነውና ስለሆነም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እርሱም ሕዝቡንና ወገኖቹን ከኃጢአታቸው የሚያድናቸው ነው አለው። ዮሴፍም ከእንቅልፉ በነቃ ጊዜ እጅግ ደስ አለውና የእስራኤልን አምላክ እግዚአብሔርን ፈጽሞ አመሰገነ። ስለዚህም የሊቀ መልአክ ቅዱስ ገብርኤልን ነገረ ብስራት የደረሰ ሊቀ ጳጳሳት ኤራቅሊስ እንዲህ አለ የንጽሕት ድንግል የመጽነሷ ምስጢር ያለ ኃጢአት መሆኑ ያልተገለጸለት ዮሴፍ በሆዷ እየገፋ መሄድ እጅግ ታወቀ። የእግዚአብሔርን መልአክ መጥቶ ዮሴፍ ሆይ ስለ እጮኛ ስለ ማርያም መጽነስ አንተ እንደምታስበው አይደለምና ፈጽሞ አትጨነቅ ብሎ እስከነገረው ድረስ አይቶ ወይም ሰምቶ የማያውቀውን እንግዳ የሆነ ምስጢራዊ ነገር በተመለከተ ጊዜ በሀሳብ ማዕበል ተዋጠ። ዳግመኛም ከእርሷ የሚወለደው በመንፈስ ቅዱስ ኃይል ነው እና ብሎም እስካረጋጋው ድረስ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 ጌታችን ኢየሱስ ክርስቶስ ከተወለደ በኋላ በሕልም ተገልጾለት ብላቴናውንና እናቱን ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲቀመጥ አዘዘውና እንዳዘዘው አደረገ። የተወደዳችሁ የክርስቲያን ወገኖች ወንድሞቻችን ሆይ አሁንም የመላእክት አለቆች ክቡራን የሚሆኑ ቅዱስ ሚካኤልና ቅዱስ ገብርኤል ቅዱስ ሚካኤል ቅዱስ ገብርኤልንና ቅዱስ ሩፋኤልን እንዲሁም የአምላክ ፀወርተ መንበር የሚሆኑ አራቱ እንስሳትንና አጠንተ መንበሩ የሚሆኑ ካህናተ ሰማይንና ክብራቸው ለሰው ወገን ሁሉ ይቅርታን ይለምናሉና ለአራዊትና ለአዋፍ ለፍጥረቱም ሁሉ ይቅርባ የምትሆን ጌታ ሆይ የእጅህን ፍጥረት አታጥፋ እያሉ በሰራዊት ጌታ ፊት ይሰግዳሉና ምንም በፊትህ ቢስቱ ወይም ቢበድሉ አንተ ፈጣሪያቸው፣ ባሕርያቸው ደካማ እንደሆነ ታውቃለህ። ተቃዋሚያቸው ወይም ጠላታቸው ሰይጣን ፈጽሞ እንቅልፍ የለውም። እነርሱ ግን ያንቀላፋሉ። እርሱ ረቂቅ ነው፣ እነርሱ ግን ግዙፋን ናቸው። በውኑ ሳር በእሳት ፊት መቆም ይቻለዋልን እያሉ ለፈጣሪያቸው ያሳስባሉና ጌታም ማንኛውም ሰው ሁሉ ስለ ኃጢአቱ ስማችሁን ጠርቶ መታሰቢያችሁን ቢያደርግ፣ እንዲሁም ቁራሽ እንጀራና ጥርኝ ውሃ ለድሆች ለድሆች በስማችሁ ሰጥቶ ቢለምነኝ ኃጢአቱን ይቅር እለዋለሁ በጭንቁም ጊዜ ደርስለትና እረዳዋለሁ ሲል ይመልስላቸዋል። እነርሱም ይህን በሰሙ ጊዜ ደስ በመሰኘት ይህን ቃል ኪዳን የሰጣቸውን አምላክ ለአምላካችን መድኃኒት መባል ይገባዋል እያሉ በማያቋርጥ ምስጋና ያመሰግኑታል። እኛም ደካሞች አገልጋዮቹ ተስፋ ባለመቁረጥ እርስ በእርሳችን ባለመነቃቀፍና በፍጹም ፍቅር ከእነርሱ ጋር ለእግዚአብሔር በመገዛት እነዚህን ወደ እርሱ ወደሱ እሱ የሚያማልዱንን ለሰጠን አምላክ ለጌትነቱም ፍጹም ምስጋና እናቅርብለት። እንግዲህ የወንድማችንን ስጋ ድምፅ በሌለው መሳሪያ እየቆራረጥን ብንበላና ደሙንስ በረቂቅ ጽዋ ብንጠጣ ጥቅማችን ምንድን ነው? በመካከላችን በሚገኝበት ጊዜ ወዳጅ ፍቅረኛ እናደርገዋለን፣ ከኛ ተለይቶ በሄደ ጊዜም በስውር እናማዋለን፣ እንዳይሰማብንም አድርገን ልንነቅፈው እንቸኩላለንና አንተ ግብዝ፣ አስቀድሞ በአንተ አይን ውስጥ ያለውን ጉድፍ አውጣና ከዚያ በኋላ በወንድምህ አይን ያለውን ጉድፍ ትመለከታለህ ያለውን የወንጌልን ቃል ለምን አንመለከትም? እግዚአብሔር ያከብራል፣ እግዚአብሔርም ያዋርዳል። ስለሆነም ክብርም ውርደትም ከእግዚአብሔር ይሰጣል ብሎ መጽሐፍ እንደተናገረ ሲያሙት የተዋረደ ሲያመሰግኑት የከበረ እርሱ ማን ነው? በአንዲት አንደበታችን ሁለት ቃላት ማለት ክፉና በጎ ልንናገርባት እንዴት ይገባናል? ይልቁንም አንደበታችን የእርሱ በገናናትና በየጊዜው ምስጋና እናቅርብለት። ስለዚህ ነገር ሐዋርያው ቅዱስ ያዕቆብ በመልእክቱ እንዲህ አለ። በሰውነታችን መካከል ወይም ውስጥ የምትገኝ መላሳችን ወይም አንደበታችን ግዙፉ ሥጋችንን ታቃጥላለች፣ ረቂቅ ነፍሳችንንም ትለበልባለች የአራዊትንና የእንስሳት የአዋፍንና የባህር አሳን የሚንቀሳቀሰውንም ፍጥረት ሁሉ ባህሪ ወይም ጠባይ በሰው ቁጥር ስር ለማዋል ይቻላል። የሰውን አንደበት ግን መግዛት ወይም ለመቆጣጠር አይቻልም። አቅሟ ትንሽ ነው፣ ነገር ግን የሚገድል መርዝን የተመላች ናት። በእርሷ አማካይነት በአንድ ፊት እግዚአብሔርን እናመሰግነዋለን፣ በሌላ በኩል ደግሞ በእግዚአብሔር አምሳል የተፈጠረ ወንድማችንን እንረግማለን ወይም እናማለን። እንግዲህ በአንድ አፍ እርግማንና ምስጋና ሊነገር አይገባም። በእውነቱ ከአንድ ምንጭ መራራና ጣፋጭ ውሃ ሊመነጭ ወይም ደግሞ በለስ የወይራ ፍሬ ሊያፈራ ይችላልን? ጣፋጭ ውሃ መራራውም ጣፋጭ ሊሆን አይችልምና፣ ዳዊት በመዝሙሩ በአንደበቴ እንዳልስት አፌን እጠብቃለሁ። ዳግመኛም ወንድሙን በስውር ወይም በቀስታ የሚያማውን ሰው ሰውነቴ ትጸየፈዋለች አለ። ሰሎሞንም ሕይወትና ሞት በአንደበት እጅ የተያዙ ናቸው ሲል ነቢይታናም፣ በአንደበታቸው አትመኩ፣ ሰውን የሚያስከፋ ነገርንም አትናገሩ፣ በጠቅላላውም መጥፎ ነገር ከአንደበታቸው አይውጣ ብላ ተናገረች። ስለዚህም አንደበታችንን ክፉ ከመናገር ተቆጥበን ትእዛዙን ለመፈጸም እንችል ዘንድ በቅዱስ ገብርኤል አማላጅነት እግዚአብሔር ለሁላችንም ኃይልን ይስጠን ለዘላለሙ አሜን። ልመናው አማላጅነቱ፣ በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑርና ቅዱስ ገብርኤል ያደረገው ተአምር ይህ ነው። በንግድ ስራ ተሰማርቶ ብዙ ገንዘብ ያጠራቀመ ፈላስፎሮን የሚባል አንድ ነጋዴ ነበር። ብዙ ሀብት ከሰበሰበ በኋላ ወደ ሀገሩ ለመሄድ ተነሳና በመርከብ ተሳፍሮ በባህር ላይ ሶስት ቀን ያህል ከተጓዘ በኋላ ኃይለኛ ነፋስ ተነስቶ መርከቦቹንና መርከቡን ለማስጠማቅ አቃረባቸው። ስለዚህ መርከበኞቹ መርከቡንና በውስጡ የተጫነውንም ንብረት ጥለው በትንሽ ጀልባ ተዛብረው ህይወታቸውን ለማዳን ሞከሩ። ፈላስፎሮንም እጅግ አዘነ፣ በፍርሃት ማዕበልም ተዋጠ፣ ሆዱም ተሸበረ፣ ሐሳቡ ሁሉም ተለዋወጠ። ነገር ግን አምላኬ ሆይ ከዚህች ሰዓት ጀምሮ አንተን አመልካለሁ በማለት እግዚአብሔርን አሰበው። ዳግመኛም የመላእክት አለቃ ቅዱስ ገብርኤል ሆይ በባህሬ ውስጥ በባህር ውስጥ ለመስጠም ተቃርብ ያለሁና ከመስጠም ያድነኝ ዘንድ ወደ እግዚአብሔር ለምንልኝ እያለ አጥብቆ ተማጸነ። በዚያን ጊዜ እግዚአብሔር ሊያድነው ወድድና የመላእክት አለቃ ቅዱስ ገብርኤልን ልኮ መርከቡን ለሶስት ሰዓት ያህል ስላቆመው ፍዝዝ ብለው ቀሩ። የሚሄዱበትንም አያውቁም። ሰውነታቸውንም ለመቆጣጠር አልቻሉም። መንቀሳቀስም ተሳናቸው። ነገር ግን በሊቀ መልአክ ቅዱስ ገብርኤል አማላጅነትና በእግዚአብሔር ቸርነት ማዕበሉ ጸጥ አለና የመረጋጋት መንፈስ ሰፈነ። በረከቱ በረከቱና ረዴቱ አማላጅነቱን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በረከቱ ውሉደ ጥምቀት የሆን ሁላችንን ለዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ነው። ከዕለታት በአንደኛው ቀን በኋላ ጊዜ ገሪማ ተብሎ የተሰየመውን የሮሙን ንጉሥ ይስሐቅን ወደ አባ ጰንጠሌዎን ገዳም ሄድ ዘንድ መንፈስ አነሳሳው። ከዚያም ሰው በነፍሱ ከተጎዳ ዓለሙን ሁሉ ቢገዛ ምን ይጠቅመዋል ያለውን የወንጌልን ቃል በማስታወስና ዳግመኛም ስለ እኔ የጣላትን ሰውነቱን በኋላ በክብር ያገኛታል ያለውን መለኮታዊ ቃል በማሰብ ምድራዊ መንግሥቱን ለሰማያዊ መንግሥት ለውጦ በሌሊት ወጥቶ ሄደ። በዚህም ጊዜ ብሥራታዊ ሊቀ መላእክት ቅዱስ ገብርኤል መጥቶ ከገዳሙ ለመድረስ አስር ወር ከአራት ቀን የሚያስኬደውን ጎዳና እርሱ ብርሃናዊ በሆኑ ክንፎቹ ተሸክሞ በአራት ሰዓት ከአባ ጰንጠሌዮን ዘንድ አደረሰው። ረዴትና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር አሜን። ከንቱ የምንሆን እኛን በክንፍ ተሸክመን ተሸከመን፣ ፊትህንም በግልጽ አሳየን። ቅዱስ ገብርኤሎይ የጻድቃንን የገዳም መንገድ ምራን። የሮሙ ንጉሥ ይስሐቅን ምድራዊ ተድላን ሳይምኝ ወደ ገዳም ለመሄድ በተነሳ ጊዜ እንደመራኸው እኛንም ወገኖችህን በቸርነትህ ምራን። የመልአኮ የቅዱስ ገብርኤል ረድኤትና በረከት በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ፣ ከብልጽግናቸው ብዛት የተነሳ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 ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግእዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ የመንፈስ ቅዱስ ማደሪያ በምትሆን በሁለት ወገን ድንግል በሆነች በእመቤታችን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን። የመላኩ የቅዱስ ገብርኤል ረድኤት እና በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቡነ ዘበሰማያት